ከጥንት በደል፣ ከቀድሞ ኀጢአት፣ ከመርገመ ሥጋ፣ ከመርገመ ነፍስ እግዚአብሔር ነፃ አውጥቶናል። እውነት ነው ድነናል። ደግሞም ሲኦልን በዝብዞልን፣ ገነትን ከፍቶልናል። እውነት ነው አድኖናል። የጎሰቆለውን ባሕርያችንን አድሶታል፣ የደበዘዘውን ነፃ ፈቃዳችንን አድምቆታል። እውነት ነው ድነናል። በግልጽ የታወቁ ለጌታችን ሁለት መጽሐቶች አሉት። በኃጢአታችን ላይ የሚፈርደው ነው መጽሐፍ ቅዱስ። ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል የሚለው ይሄንን ነው። በመጀመሪያው በደላችንን ተሸከመ፣ ሁለተኛውስ በበደላችን ላይ ሊፈርድ ይመጣል። በመጀመሪያው መገለጥ በጉ ሆኖ ተጎተተ ነዋ። በግቡ ዘእግዚአብሔር ዘያትቱ ያሴስ ኃጢአት አለ ያለምን ኃጢአት ይቅር ለማለትና ለማንፃት በግ ሆኖ የተጎተተበት በሸላቾቹ ፊት ዝም ያለበት የመጀመሪያው መገለጥ በግ ሆኖ የመጣበት ነው። መስዋዕት ሆኖ የተወራረደበት ነው። ሁለተኛውስ መገለጥ ካላችሁኝ በጎቹን በቀኙ የሚያቆምበት ተስፋ አለን እንጂ ገና አልጨበቅነውም። እውነት አሰብ እውነት፣ ጀምረናል እንጂ ገና አልፈጸምንም። እውነት ተስፋ የምን ተስፋ የመዳንን ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። አያችሁ፣ ይሄንን ነው እንድናለን የምንለው። አንዳንዶች እንደሚሉት መዳናችን በጸጋው አንድ ጊዜ ተሰጥቶ ያበቃ ከሆነ ንዑድ ክቡር የሚሆን ሐዋርያ ጳውሎስ መዳን ለማግኘት ነው እንጂ ያለ ገና ስላልተገኘ መዳን እንዴት ይናገራል? አሁን ጽድቅ ብንሰራ ፍሬ እናፈራለን። በተጋድሎ ብንኖር ገነትን እንወርሳለን። እሱ ምን ይባላል? የራሳችሁን መዳን ፈጽሙ ይባላል። በቀድሞ ብቻውን አሁንስ፣ የማዳኑን ጸጋ ሰጠን፣ ከዛስ እኛ ደግሞ እንሳተፋለን። እደግመዋለሁ፣ ሱታፌ እናደርጋለን። ኦርቶዶክሳዊ ቤተክርስቲያን፣ እንደ ጵላጊየስ በስራ ብቻ፣ እንደ አውግስጢኖስ በጸጋ ብቻ ትድን ጸጋውን ከሰው ተሳትፎ ጋር የሰውን ተሳትፎ ከልዑል እግዚአብሔር ቸርነት ጋር እሱን ነው የራሳችሁን መዳን ፈጽሙ የሚለው።